መጡ መጡ አቤት አቤት! ቀሚሳት ልብሽም ነበር። በዚህ ክረምት እንደው ራቁትሽን እንደዚህ መጣ? ሊንዳ ረተይ ተይ አትዙሪ፣ ደሞ ወይኔ ያለ ወይኔ! ሀይሚና ቅዱስ በፈጣሪስ በጣም ነው የሚያምሩት። የምር አለባበስ አቤት! ስነ ስርአት አቤት ስነ ስርአት! ብሩክ ብሩክና ሊንዳ መለጣ ጠፋ። በዛችሁ ግፋ ገፈካ እኮ ብሩኬ ልብሷ ራሱ ተላልጦ ወደቀ። አበዛህ ማቀፍ እንደ እዚህ ጋር ክርክር ላይ ናቸው። ነው መልንድ አረ ተያት ዙሪ ተያት ዙሪ ሊንዳ ዓይኔን እያመመኝ ነው። ምን እረብ ለደግም በፈጣሪ ስም ኧረ ዓይኔን ሸፍኑልኝ። አራ ምንድን ነው በሞላ ልብስ እናቴ ምን ነው ምን ነው የኔ ቆንጆ ራቁትሽን መጣሽብን በዚህ ክረምት ራቁትሽን ብርድ እየበገበገሽ እዚህ ጋር ደግሞ ተቃጣይ ውሃ ጠጭ የሚለጥፍ ምንም ያቃጥለኝ ነገር የለም። ወይኔ ብሩክ፣ ዛሬ ግን እንዴት አፈልተሃል በእናትህ! በጣም ነው ያፈለኸው። ጭራሽ ቅዱስን ውሃ ጠጩ ዛፍሽን አላለም እንዴ? ይህን ዛፍ ስለምንዛፍ ነው የምታወራው? እንደው እስኪ ከብሩክ ከቅዱስና ከሊንዳ ሊንዳ እንኳን አልተሰደበችም እንደ ዛሬ። ሀይሚ እንዲሁም አክብራት እንዲሁን አለባበስ አይተ ዝም ማለትሽ ሀይሚ፣ ትንሽ ጠብ ብታረጊልንስ? ለምን አታወልቂውም ሊንዳ? አውልቀዋ አውልቂዋ ብሩኬ እንደዚህ የተገላለጡ ሴቶች ይወዳል። ባይዘወይ ሲቀጥልና ሲቀጣጥል ደግሞ ብሩኬ እንትና ላይ ፊጥ ማለት የለብም። ማሽ ተናገረ። ቅዱስ እኮ አክብሮሃል ይሄ ምራኔ ቅዱስን ግን በጣም አድነኩት። ለምን መሰላችሁ? ብሩኬ በጣም እየዘለፈው ነው ዛሬ ማለት ነው። ዛፍሽን ውሃ ጠጪው፣ አያገባህም፣ አይመለከትም። ሚፍታህን ደሞ ዲስሪስፔክት ልንደራረግ ነው ሲል ምን ወሰደው ልጁ ጋር ልጁ ያለ ሁላችንም፣ አሁንም እንደ ትናንትና ነው ልንሰዳደም ነው፣ በሥርዓት እናውራ ነው ያለ ብሩክ እንጂ ሚፍታህን አይደለም። ሲቀጥል ደሞ ለሚፍታህ፣ ለሚፍታህ እከራከርለታለሁ አልክሳ ሲጀምር ኃይሚንም አንተንም እኩል ነው። ኃይሚ ለሚፍታ መከራከር አያቅታትም፣ ከተሳሳተ እንዲናገር አትፈቅድለትም። ግን አንተንና እነሱን እንጂ ሚፍታ አይደለም። ስለዚህ አናቱ ላይ ካልወጣው አትበልና፣ ቡራዬ ያስጋት ልጅ ጭራሽ ነው። ከኃይሚ ጋር በምንም ተአምር የማትወዳደር ዝርፍጥ ነገር ናት። ብሩክ አፈላህ። የምር እዚህ ጋር መታችሁ እንዳትሳደቡ እንዳትሳደቡ እሺ። ዛሬ ኃይሚ ለምንድን ነው የመጣችው? ሚፍታህ ምን ብሎ አውርቷት ነው? ምን አወራት ነው ያለ ገባችሁ? ኃይሚ ስትበርድ ድራማ እንደሆነ በግልጽ ነው የሚታወቀው። ሚፍታህ ምንድነው ያወራው ሲላት፣ እዚህ ጋር ላንተ ምንድነው ያወራችሁት? አለ ቅዱስ። እዚህ ጋር ላንተ መናገሩ አስፈላጊ አይደለም አለች። አያችሁ ቅዱስን ያመጣችሁ ብሩክን ለማብሸቅ ነው እንጂ የእውነት ፍቅረኛ ምናምን እንዳልሆነ ለሚፍታህ ነግረዋለች ማለት ነው። መታረቅ እንደምትፈልግ እንደሚታረቁ ነግራው ነበር። ግን እሳ ብሩክ መጣ፣ ለጥፋት መጣ። እየፈገፈጋት ማለት ነው። አቅፋት ልጥፍጥፍ ብሎ መጣ። አያችሁ፣ ከዛ በኋላ ሀይሚ ሀሳቧን ቀየረች። ማንም ሰው ይሄ ነገር ያናድደዋል። በቃ ይሄ ነገር ማንም ሰው ያናድደዋል መጥቶ ሲገለፍጥሽ ሁልሽም ዝም አትይም። ሴት ናችሁ እንደ ሴት ተከብራችሁ ይቅርታ ሊጠይቃችሁ ጭራሽ ብሩክ መጥቶ ይቅርታ ይጠይቁኝ ነው የሚለው። ገባችሁ? በጣም ነው ያፈለውና፣ ይሳካልህ ይመርልህ ነው ልልህ የምፈልገው። ሲቀጥል ሀይሚ የኔ ጨዋነሽ፣ በቃ ስነ ስርአትሽ በጣም ደስ ብሎኛል። አለባበስሽ ምናምን ነገም እንደሊ እንዳሆነሽ እንዳትመጭ እነዚህ ጋጠወጦች ሲጀመር ስርዓት ያለው ሰው ያስታውቃል፣ ሲያዩት ማለት ነው። እና ብሩክ ደግሞ ማቀፍ በዛ ምን ነው? አቅፋት ታቅም እንዴት ምን ሆነ እንደዚህ የምትፈገፍጋት? ልጅቷን ልብሷን እኮ ልትቀዳድደው ምንም አልቀረም። በፈጣሪ ስም እዚ ጋር ምን አገባሽ ምናምን እንዳትሉ፣ መብቴ ነው የፈለገኝን ነገር መናገር። በጣም አበዛው አላበዛውም? እንደ ሀይሚ ዛሬ ለመታረቅ ይቅርታ ለመጠየቅ ስት ስትመጣ እሱ ግን ማለት ነው ሚፍታህ እንግዲህ ምን ብለሽ ነበር ሲላት፣ ይሄ ማለት ከኋላ ያወሩት ነገር አለ ማለት ነው፣ ከብሩክ ጋር ሰላም ለማውረድ። ስለዚህ ብሩክ ሀይሚ ለመታረቅ ስትመጣ፣ እሱ በጣም ያስቀየማት ነው። በነገራችን ላይና ዛፍሽኑ ካጠጭው ምናምን ምናምን፣ ዛሪያውን ሃይሜ፣ ይሄ ቦርሳ ምናምን የሚለውን ነገር ትታለች። አንድም ነገር አልተናገረችም። ይሄ ማለት ሚፍታ መክሯታል ማለት ነው። እንደዚህ አትበይ እንደዚህ አትበይ ብሏታል። ሶ ሀይሚ ዛሬ ምንም ነገር አልተናገረችም። ሲቀጥል ደግሞ ብዙ ልጆች እዚህ ጋር ነው የቤት መታቸው። ቅድሜ የተጻፈ ኮሜንት ነበረ ስለ ሀይሚ ማለት ነው። ሀይሚ ስድብና ጭቅጭቅ ነው የምታውቀው ከብሩክ ተደብቃ ቀለበት አስራ ከወንድ ጋር ስትጋጋጥ ሀሰን ሲያውቅባት ከዛ በኋላ መታ ደግሞ ይቅርታ ጠየቀች ምና በጣም ብዙ ነገር አድርጋልሽ እያላችሁ ነበረ። አሁን ሀይሚና ብሩክን ያጣላቸው ያ አይደለም ብዙዎቻችሁ አሁን ሀይሚ ሀይሚ የምትሉት የምትሰድቧት ያቺ የቀለበት ፋሲል ከፋሲል ጋር ያለውን ነገር እያስታወሳችሁ ሀይሚን ለመውቀስ የምትጠሩ ሰዎች አላችሁ። ሲጀመር ያ አላጣላቸውም። ያለፈ ታሪክ ነው። ሁሉም ሰው ያለፈ ታሪክ አለው፣ የሌለው የለም። በቃ አለቀ። ሰው ያለፈ ታሪክ ነው ተብሎ አልፏል። አሁን ያጣላቸው ያ አይደለም። እዛ ጋር ሀይሚ ጥፋተኛ ሆነች አለ። ሀይሚ ግን ብሩክን እግሩ ስር ወድቃ ይቅርታ ጠይቀው ነው አብሮ የቀጠሉት። ገባችሁ? እንደዚህ በጥፋት ላይ ጥፋት ቀጥላ እሳ ይደጋረኩ ብላ ፋሲል ጋር እየተጋጋጠች ብሩክን አላበሸቀችውም። ተግባባን አደለ? ይሄ ነው ልዩነታቸው። ሀይሚ ስታጠፋ ስህተቷን አምና ይቅርታ ጠይቃ የሚከፈለውን ዋጋ ከፍላ ብሩክን ከእሷ ጋር እንዲቀጥል ታደርጋለች። ብሩክ ግን ካጠፋ ጥፋት የሆነ ቀን ይቅርታ ይጠይቃል። ከዛ በኋላ እኔ ማንንም አደለም አመጥ ብሎ ሌላ ሴት ይዞ ይመጣል። ይሄ ምንድነው ትልቅነቱ? የሀይሚ ጭንቅላት ስማርት ስለሆነ ነው። ነገሮችን በጥበብ ነው መፍታት የምትፈልገው። ብሩክ ደግሞ አንዴ ሁለቴ እንትን ይልና ከዛ በኋላ በቃ ለምንም አልለማመጥም በሞላ ሴት ብሎ ሌላ ሴት ያመጣል። በነገራችን ላይ አሁን ላይ ብዙ ሴቶች ሊከቡህ ይችላሉ፣ ነገር ግን የሉም ላይኖሩ ይችላሉ የሆነ ነገር ከሌልህ ሊኖሩም አይችሉም። አጠገብ ዝናን ተጠቅመ እነሱ መፈመስ ስለሚፈልጉ ነው። ተግባባን አይደለም። ስለዚህ ሀይሚ ብታጠፋ እንኳን ነገሮችን በጥበብ ትፈታለች። ግን አሁን ላይ ሀይሚ ጥፋተኛ አይደለችም። አራት ነጥብ አይደለችም ብሩክ ነው አሁንም ቢሆን ነገሮችን እያባባሰው ያለው አሁን እዚህ ጋር ለሀይሚ ወግነሽ ምናምን የሚል ሰው አይጠፋም። ቤቴ ውጡ የምትሳደቡ ሰዎች ከቤት አትምጡ። በብሎክ ነው የማጠናቀቃችሁ። እሺ እንደፈለግኩ አስተያየት መስጠት እችላለሁ። ስለዚህ ሃይሚ የኔ ውድ ነገር የኔ ቆንጆ ብሩክ ብሩክ ቢሆን ታዲያ ካጠፋ ይቅርታ ጠይቆ ሃይሚን የግሉ አይደርግም። እንደ እየመጣ እዚህ የሚያሰድባት የሚያበሽቃት ካልፈልጋት በቃ መተው እኮ ነው። ምን መጋጋጥ እኮ አያስፈልግም። አሁን ነገር ደግሞ ይጠራታል እንዴ? ሚፍትሃን ቢሆን እንግዲህ አቅተዋል። በቃ ከዚህ በላይ ብቻህን እንደማታስታርቃቸው እኛም ነግረንሃል። በቃ ሲመጡ ጭቅጭቅ ነው የሚጀምሩት። እሱ እራሱ ለሽምግልና እኮ ተቸገረ። መታረቅ ሳይሆን በጨቃጨቅ ነው የሚቀድማቸው እሷ እንደዚህ በዚህ አይነት ስታይል ይታረቃሉ ማለት ውሸት ነው። በቃ ሊታረቁ የሚችሉት ሁለቱም ሰዎች እውነት ነው ከህይወታቸው ካስወጡ። ሀይሚ እኮ ተዋለዋለች ለሚፍታ ያወራችው ነገር አላት። ሃይሚ ሃይሚ እዚህ ጋር የምትናደደው ብሩክ የሚያደርገው አክት የሚናገረው ነገር ነው። ሃይሚ ነጭናጫ እንድትሆን የሚያደርጋት የሚያናድዳት በቃ መናናቅ። እንደዚህ አለች እኮ እሷም እኮ በቃ እኔና እሱ መናናቅ ጀምረናል አለች በቃ ያለውን ጓደኝነታቸውን አጥፍቶታል። አሁን ማይሰደብ ስድብ እየተሰዳደቡ ነው፣ እየተናናቁ ነው። በጣም ተናንቀዋል ምናምን። ግን ያሳለፉት ጊዜ እንደዚህ የሚባባሉ ሰዎች አይደሉም ነበር እነሱ እና። ብሩክ እባክህ እባክህ፣ ብሩክ የምር መጀመሪያም አንተ ነው የጀመርከው ጥፋቱ። አሁንም ቢሆን በቃ ነገሮችን ቢያንስ ለማረጋጋት ሞከር። ሊንዳ ማፏን እንድትከፍትላት አትፍቀድላት። አሁን ቅዱስ እሺ፣ አንድ ቃል ተናግሯል ዛሬ። ብሩክን አንድ ቃል ተናግሮታል። ዛፍ ውሃ ጠጭ ምናምን ሲል ተናግሯል። እናንተ ለምንድ ነው ትክክለኛ ፍርድ ማትፈርዱት? የምር ነው ምላችሁ። እስኪ ዛሬ ቅዱስ ምን ተናግሯል? ይሄ ማለት ሀይሚ ምንም ነገር እንዳይናገር አስጠንቅቀዋለች፣ አልፈቀደችለትም፣ ዓይን አልሰጠችውም ብሩክን እንዲናገረው አልፈቀደችለትም። ለዛ ነው ቅዱስ ምንም አይነት ቃላት ከአንደበት አላወጣም። ብሩክ ሲሰድበው ቅዱስ መሳደብ አቅቶት ይመስላችኋል እንዴ? መሳደብ የሚያቅተው ሰው ያለ ይመስላችኋል? ብሩክ የሚናገረውን ነገር እሱ መናገር የሚያቅተው ይመስላችኋል? ሊንዳስ ሊንዳስ ሊንዳስ ስለሚፈቀድላት እንድትሰድብ ስለሚደረግላት ኢንስታግራም ላይ ገብታ ሀይሚን ከህይወታችን ውጭ አለች። የዚህን ያክል ድፍረት ተሰጥቷት አልገባችሁ? እየሆነ ባለው ነገር ላይ በቃ ሙሉ ኮንፊደንስ አላት። ገብቷችሁ አይደለ? በቃ የሆነ አይን ከተሰጣችሁ። በነገራችን ላይ ማንም ሰው እናንተ ስታከብሩት ነው ሊያከብራችሁ የሚችለው አብሯችሁ ያለው ሰው ሲያከብር ቤተሰቡን እናንተም ታከብሩለታላችሁ። እንደዚ አይነት ነገር ነው። ሶ ብሩክ ዲስ ሪስፔክት አድርጓት፣ ያቺ ሊንዳ ሪስፔክት ታድርጋት የሚል ነገር እኔም አልጠብቅም። ግን ደግሞ እንደዚህ መሆን የለባችሁ ስንት ነገር አሳልፋችሁ፣ ስንት ጥሩ ነገር አሳልፋችሁ። እኔ ብሩኬ በዚህ ልክ መቀየሩ በጣም ነው የሚገርመኝ። በቃ ሀይሚን የቀየራት የብሩክ ሁኔታ ነው፣ ምንም ጥያቄ የለውም። ሀይሚን የቀየራት የቡራ ሁኔታ የቡራ ድርጊት ነው እንጂ ሀይሚ እንደዚህ የምትቀየር ልጅ አይደለችም። የምትሆኑ ሴትም አይደለችም። እንዲህ ያደረጋት እሱ ያደረገው ነገር ነው። ገባችሁ? ንዴትና እልህ፣ አለመከበር፣ ገባችሁ? እዚህ ቦታ ነኝ ብሎ አስባ ነገር ግን በቃ የጠበቀችው ቦታ ሳትሆን ስትቀር ማንም መቶ አፉን ሲከፍትባት ማንም ሰው የማይቀየር ሰው የለም ማለት ነው። እና ሀይሚዬ የኔ ውድ ነገር የኔ ጨዋ በቃ ፈጣሪ ሆንሽ ብቻ ነው ልልሽ የሚችለው። ከዚህ በኋላ እንደውም ባይገናኙ ጥሩ ነው። ከተገናኙ ሁለታቸው ከካሜራ ጀርባ አውርተው ከዛ በኋላ ነገሮችን ለመፍታት ይሞክሩ። ከዚህው ጥንድ ጥንድ እየሆኑ እኔ አሁን ቅዱስ አብሮ መጣ ካይሚ ጋር ምንም ያመጣው ለውጥ የለም። መቆም ብቻ ነው። አንድም የተናገረው ነገር የለም። የተሳደበውም ነገር የለም። ብሩክም ከሊንዳ ጋር መጥቷል። አወ ሊንዳ አንዳንዴ ትናገራለች፣ ግን ብዙም አንደዚህ የወጣ ስድብ አልተሳደበችም። ግን ደግሞ እንደዚህ መበሻሸቅ አያስፈልግም ነበረ። ብሩኬን ቢሆን ሀይሚዋን ዛሬ ሰላም በሰላም ለማውራት ለመነጋገር መጣች፣ ግን በቃ ጭቅጭቁ እንደቀጠለ ነው። ቅዱስን ያመጣችሁ ደግሞ ይዘሽ ነይ ስላላት ነው። ገብቷችኋላ? እና እንግዲህ ብሩክ ነገር ብታበርድ ጥሩ ነው። ሀይሚ ለምን እንደዚህ እንደምትሆን መረዳት አለ፣ በአንተ ራስ ማለት ነው። እንደምትወድህ እያወቅ ለምን እንደምታናድዳት አይደው ነው።